ቀደም ካየ የሆነ ቪዲዮ የሆነ ሰውዬ መጥቶ እዚህ ጋር አቻለው። በጣም የገረመኝ ነገር እሱ ነው። ኢዛት ሪል ሚስቱ ነበረች ግን ነው እነሷ ተለያይተን ነው ያለው። እውነት ሳየው ደንግጬ ነው። ይኸው ሰባት መቶ ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። እስቲ አንድ ሴት እዚህ ጋር አክሰፕት ላርገው አላ አቤት ሀይ። ዋሻውንዴ ከይት ነው? ከዚሁ ነው። አሁን ያስወጣሽውን ሰው እየፈልጌ ነው። አሜን አው ቪዲዮ ማብራ ትቻያለሽ? እባክሽን ትመልሸዋለሽ። ቪዲዮ አንቺ ማብራት ትቻያለሽ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 በአሁን ሳየው ደንግጬ ነው። ሰባት መቶ ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሾ አይደለም። በቀደም ካየ የሆነ ቪዲዮ የሆነ ሰውዬ መጥቶ እዚህ ጋር እቻለው። በጣም የገረመኝ ነገር እሱ ነው። ኢዛት ሪል ሚስቱ ነበረች ግን ክፍል ውስጥ የሚኖሩ እሷ። ኖ ኖ ኖ ምን አለች እሷ፣ እኔም ጠየኳት። እንዴት አንቺ አሁን አጠገቧ ያሉን ክንስላት። ለስራ ፈረንሳይ ነው የሚኖሩት። እንግዲህ እሱ ለስራ አሁን ለምሳሌ ስቴት ስትመጣ ታውቃለህ። ከአንዱ ስቴት ወደ አንዱ ስቴት ትሄዳለህ ለስራ። እሱም ለስራ ሌላ ቦታ ሄዶ ነው መሰለኝ እና ከዛ እንደዛ ነው የተጋለጠው። ለዛ ነው ሰውን ቪዲዮ አብሩ ምለው። ለምን እዚህ ጋር የሚሰርቅ ሰው ወይ ደግሞ ቤተሰብ የሚያፈርስ ሰው እንዲመጣ አልፈልግም። አይ ዶንት ዋና ቢ ዘ ሪዝን የሰው እንትሞ። በዚህ ላይ ደግሞ እዚህ ጋር መጥተው ማች ካላረጉ ምን ይደራረጋል መሰለህ፣ ሰው በሌላ በወንድ አስመስለው ሴቶችን ለማታለል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 በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ። ሲንግል ነኝ፣ ልጆች አሉኝ ሶስት ልጆች ብሎ ከዚህ በኋላ ነው የራሴን ነገር ለመወሰን እንዲመቸኝ ነው ምናምን ይላሉ። ሪል የሆነ ነገር ለመመስረት የግድ ፊትለፊት ለፊት ለፊት ታይተ ማች መደራረግ አለብን። ይሄ ደግሞ በየትም ሀገር ላይ የተለመደ ነው እና ቲንክ ዩ ሶ ማች። እንዲሁም ስለመጣ ናይስ ሚቲንግ ዩ። ባይ ዘ ወይ እኔ አውቃለሁ ግን አንተ አታቀኝም ለረጅም ጊዜ ማለት ነው። ቲንክ ዩ ስለመጣ። ምን አለ መሰለሽ፣ እውነቱን ለመናገር በጣም በጣም ብዙ ሰው እርግጠኛ ሁኜ ነው የምነግርሽ እንዲያው በስልምናም ውሰጂ፣ በኦርቶዶክስም በፕሮቴስታንትም፣ በፈለግሽው እምነት ውሰጂ በጣም ዝሙት የሚያበዙ ሰዎች በሆነ አጋጣሚ ሲጋለጡ ታያቸዋለሽ። ሜሬጅ ኖሮት እንደዚህ አይነት መጥፎ ነገር በዝሙት ውስጥ ያለ ሰው እንደዛ ሰውዬ ነው የሚጋለጠው። አየሽ አይደል ፈጣሪ ሳታስቢው፣ ሳታቂው ነው ችግር ውስጥ የሚከትሽ። ሞስትሊ ደግሞ እንደዚህ አይነት ፕላትፎርም መኖራቸው ሰዎች፣ ቅድም እንዳልኩሽ ነው ፈጣሪ ከሰማይ ምንም ነገር አያደርግልሽም። የራስሽን ነገር ማወቅ ማድረግ መቻል አለብሽ። መጥፎ ነገር ላይ ሳይወድቅ ሰው ሳይሸወድ ስፔሻሊ ስፔሻሊ ከገንዘብ ጋር የሚገናኝ ነገር የገንዘብ ስጭኝ እንዲያደርግልኝ የሚባል ነገር ውስጥ ሳይገባ በሰላማዊ መልኩ ተደዋውሎ በጣም እኮ በጣም በጣም ለትዳር ምቹ የሆኑ ወንዶች በጥዳ ለትዳር ምቹ የሆኑ ሴቶች አሉ ሀገሪቷ ላይ። ግን የመገናኘት እድሉ በጣም ጠባብ ሆነ። እነዚያን ፕላትፎርሞች ደግሞ እነዚያንን ነገሮችን ሲያገናኙ ብዙ ሰው እውነት አንድ ነገር ልንገርሽ፣ እዚህ ላይ ምናልባት ቀላልዶ ሊወጡ ይችላሉ እንጂ በእርግጠኝነት ብዙ ሰው ኮኔክት አድርጓል። እኔ አሁን ኢትዮጵያ ውስጥም ስላለው እንትኔ ጋ ትንሽ ስለሚከብደኝ ምናምን ነው እንጂ የእኔን ቤት ከፍቼ ሰው ሪል ትዳር ቢመሰረትና ቢታዋወቅ በጣም ደስ ይለኛል። አንቺ ኢትዮጵያ ነው የምትኖሪው? እኔም ፈረንሳ ነው የምኖር፣ እዛው ነው የምኖረው፣ መኖርም እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መቶ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 በጣም ጥሩ ሴት ትዳር የምትፈልግ ታማኝ የሆነች ሴት አለች፣ ግን እድሉን ሊያገኘው አልቻሉ። እህቶቻችን ደግሞ ስራ ላይ ነው በብዛት ራሳቸውን እንትን የሚያደርጉት። በዚህ አጋጣሚ የሰው ልጅ ከአርባ ምናምን ካለፈ በኋላ በጣም ከባድ ነው የሚሆነው። ከእኔ እንኳ መማር ይቻላል። እኔ አሁን ሶሪ ከአርባ ዓመት በላይ ነኝ እና ሰው እንደዚህ አይነት ፕላትፎርሞች በአጋጣሚ ያገናኝተው እውነተኛ ሰው የምታገኝበት ኦፖርቹኒቲ ስለሆነ እጅግ በጣም ጥሩ ነገር ነው ሁለተኛ ነው ልገባ ነው እያልች ስለሆነ ነው ጎሄድ በጣም አሪፍ ነው እኔ እመጣለሁ ሁሌም ሰፖርት እናደርግ ይችላለን መበረታታት አለ ን መንሱሪ በሆነው ን ለዛ ነው እኔ አልኳቸው ኢትስ ሀርድ እኔ አሁን አስራ አራት አግብቼ ነበር ያንግ እየነበርኩ ነው ያንግ እና ዳም ስትሆን ዩሜክ ሮንግ እንትን አንዳንድ ዲሲሽን መሰርታለህ እና ትዳሬ አልሰራም። ኤኒወይ አይ ሀቭ አ ቢውቲፉል ቻይልድ ከዛ ሁለተኛ ግን አስራ አራት ዓመት ነው የቆየሁት። የሚገርም ማለት ነው ለመውለድ እና የሚገርም ላስ ሚኒት ስትደርስ ሰው እንኳን ማለት ነው ሰላሳ ቤት አሁን እኔ ሰላሳ ሰባት ዓመቴ ነው ሁሉም ሰው ያውቃል እና ላስ እድሜ ላይ ስደርስ የምትወስነው ውሳኔ ራሱ ቨነረብል ትሆናለህ። በዚህ ሀገር ቨነረብል ነው ሰው የሚነግርህን ማለት ቤተሰብ መመስረት ፈልጋለሁ ምናምን ሲል ትታለላለ የዛ እድሜ ላይ ቢኮዝ ሚኒት ስለሆነ ማለት ነው። እና ብዙ ጊዜ ኤሮንግ ዲሲሽን ተወስዳለ። 30 ቤቶች ውስጥ ስቃውን ነኝ ስቀልድ ነበር ልጅን ኮለድ ኳል አንድ ልጅ አለኝ ምናምን ያልኩ ሰመርት ትመረጥ ምናምን ያለሆነ ነገር ላይ ተወቃለ ላስት ሚኒት ላይ ማለት ነው። እግዚአብሔር ይመስገን አሁን አይ ሃቭ አናዘር ኬስ እኔ ትዳር ምንም አልፈልግም ተላልኩ፣ ግን ኢት ጀስት ዘ ፋክት ዳ ልጆች ራሱ መኖሪ በእድል ነው። አሜሪካን ሀገር በጣም ከባድ ነው የሚያረም እኔ ሬስቶራንት ነበረኝ። በልጄ ምክንያት ነው አሁን ሬስቶራንቴን የዘጋሁት እዚህ ማለት ነውና ላይክ 16 ሰዓት 18 ሰዓት ነው የምትሰራው የራስን ቢዝነስም ኦን አረክ ሰውም ጋር ሰራ ማለት ነው። ከዛም መተ ይደክማል። እንኳን ክለብ ምናምን ወተ ለመገናኘት ከፓንዳሚክ በኋላ ደግሞ የሚገርምን እዚህ ሎስ አንጀለስ ነው የምኖረው ኤሌ አንድ የአበሻ ቤት አበሻ ደግሞ ለአበሻ ነው የሚዋደደው፣ ገባ አንድ የአበሻ ቤት ብትሄድ ቢዚ አይደለም። የውጭ ዜጎች ክለቦቹ የውጭ ዜጎች ማስተናገድ ጀመሩ ማለት ነው። አበሻ ትተው ለምን አበሻው አይወጣም? ቤቱ ነው የሚቀመጠው። ሁሉም ቤት መቀመጥ ለመደ፣ ኢኮኖሚው ተመጥቷል ምናምን እና ሰው መገናኘ የለውም። ገባ ለዛ ነው ኢ ዋዝ ላይክ ዩ ኖ ዋት ለቤት ነው ምንም አልሰራም። ዋይ ናት ክሬዲንግ ድስ እንትን እና ኢትስ ሪሊ ሃርድ ለሰው እንትን ለማለት ግን፣ በዚህ አጋጣሚ ደግሞ እንዳንተ አይነት ትልቅ ሰው ማከብረው ሰው እዚህ ጋር መጥቶ ደግሞ ይቤት ሰፖርት ማድረጌ እውነት ለመናገር በጣም ነው የማመሰግነው። እግዚአብሔር ሁለተኛው ቴጂዬ ምንድን ነው ኮሜንትም እያየው ስለነበረ ነው አንዳንዴ በጣም በእምነት በእስልምና እንትን በጣም ብዙ በሚሊዮን የሚቆጠሩ ሴት እህቶቻችን ቪዲዮ ምንድን ነው ፊታቸውን ቪዲዮም ላይከፍቱ ይችላሉ። ፕላስ የቪዲዮ ፖስት ላያደርጉ ይችላሉ። ፎቶ ፖስት ላያደርጉ ይችላሉ። ግን እውነተኛ የሆኑ ሰዎች ስለሚኖሩ እነሱን የሆነ ሎጂካል የሆነ ነገር በምታይበት ሰዓት ኮሜንት እያየው ነበር እና ቀደም እኔ ሙስሊም ነኝ ቪዲዮን ፖስት አላደርግም፣ ነገር ግን ሙስሊም ወንድ ፈልጋለሁ የሚል ኮሜንት ስላየው ለነሱም እድል እንድሰጫቸው ብዬ ነው። ቪዲዮ መክፈት አልፈልግም በውስጥ አፉልኝና፣ ሙስሊም የሆናችሁ ሴቶች ሲሪየስ ማለት ነው። እንደዚህ አይነት ነገርም ብታደርጊ አወሩኝና፣ አዎ ከእናንተን እኔ አወራችኋለሁ። በቪዲዮ ከሴ ጋር ማውራ ትችላለ አይደል በፐብሊክ ባትወጣ በቪዲዮ አታደርግም ግን በድምጽ ልታወራ ትችላለች፣ ፕራይቬት ለምሳሌ፣ በደንብ ከአንቺ ጋማ በደንብ ትችላለች። ከእኔ ጋር አውርተው እኔ እርግጠኛ ሰው ጋር ትችላለች። ለምን ሰው እንዳይጭበረበር ነው የእኔ አላማ ገባ? ሰው እንዳይታለል፣ ሰው እንዳይጭበረበር። አሁን ለምሳሌ ኦ እንደዚህ የሚባል ሙስሊም ልጅ አለ ይኸው ስልክሽ ብዬ ብሰጥ ወንድ ይሆናል ስልኩን የሰጠኝ ማለት ነው። ወይ ደግሞ ወንድ ይሆናል። ገባ? ካላወራሃቸው ቢን ዱይንግ ዳት ስታፍ። ለዛ ነው የሚገርም። መጀመሪያ እንደጀመረን እንደዛ ነበር የምናደርገው፣ በውስጥ ተገናኙ ምናምን። ከዛ ወንዶች ለወንዶች ዴም ያደርጋሉ ማለት ነው። አንዳንዶቹማ እኔ ጌ አይደለሁም ለምንድነው ዴም የሚያደርጉልኝ ሁሉ ብለው ኮምፕሌን እስከሚያደርጉ ድረስ። ለዛ ነው ቪዲዮ አብርታችሁ ማች አድርጉ ያልኩት። እና አውል ትራይ ቱ ወርክ ኦን ዳት። እሺ ቴንክ ይው። አዎ፣ ግን አትጥፊ አትፍሪ። በጣም ብዙ ስድብ ይመጣል ገና አንቺ ላይ ብዙ ጊዜ እንደዚህ አይነት ነገሮች ከእንትን ጋር የተገናኙ ናቸው። ማለት እንደዚህ አይነት ነገር እየፈራን ከእኔም ጨምሮ ከእኔም ጨምሮ እንደዚህ አይነት ነገር እየፈራን ፕላትፎርሙን ማግኘት ስለማንችል ሰውንም ማመን ስለሚከብድን፣ ቲጂ እኔ አሁን ክሎስ ቱ ፎርቲ ፕላስ ነኝ በኤጅ። እያንዳንዱ የሚመጣልኝ ሜሴጅ በእንትን ነው ማየው፣ ዜሪስ ሳምቲንግ ብዬ ነው ምፈራው። ገባሽ? ያን ነገር እንደውም እኔ ተሳዳቢ ነበርኩ። መንሱሪ ባይ ዘ ዌይ ከትላ አረጋል ነበር። ከ2017 ጀምሮ ነው ሶሻል ሚዲያ ላይ ያለው ተና ኦ ለምጃው አለ አም ላይክ ቲክ ስኪን ብዙዎቹ ከፌስቡክ ጀምሮ፣ ፌስቡክ ላይ ትልቅ ፎሎወር ነበር። አይ የ የምንድነው አንተ ሜቢ አይተኝ አታውቅም እንጂ የምንድነው ስሙ የጦርነቱ ጊዜ የትግራይ ልጆች አዘግተውብኝ ነው ፌስቡክ እና ኢንስታግራም እና ብዙ ሰው ያቀኛለ እና እንትን አይለኝም። ምንድነው ስሙ ለምንጆ አለ ዩ ኖ ዝም የሆነ ነገር ስትል ጥሩም ነገር ስትል ሰደብ ስለነበር እንደ እንትን አይቻለው። ምንድነው ሜንታሊ ኢትስ ኦኬ አይ ዶንት ኬር ምትለው ነገር የለም። የራሳቸው ግን ይፈልጋልና አሁን አይገርመኝም። ምን ይገርም ነው ብዙ ቦታ ተስቶ ደስ ትክክለኛ ራይት ነገር እስከሰራሽ ድረስ ምንም ማለት አይደለም። ቴንክስ ሶማች ስላወኩሽ በጣም ደስ ብሎኛል። በርቺልን በጣም ብዙ ያላገባን ወንዶች ያላገቡ ወንዶች ያላገቡ ሴቶች አሉ እና ምናልባት ፈጣሪ ያንቺን ይህን ፕላትፎርም ምክንያት አድርጎ ትዳር ይመሰርታሉ፣ ህይወት ይመሰርታሉ። ቅድም እንዳልኩሽ እጅግ በጣም በጣም ዲስፕሊን የሆኑ ትዳር የሚፈልጉ እህቶቻችን እንደዚህ ያንን ነገር ፕላትፎርሙን በማጣት እና ሰው በማጣት ብዙ ችግር ውስጥ እየገቡ ስለሆነ ይሄን ነገር ደግሞ በመክፈትሽ በጣም ደስ ብሎኛል። እኔ መመጣለው አትርሽኝ። ተንክ ሶ ማች። እኔማ ያበደ ነው ከዚህ ማመጣለህ። እሺ ቴንክ ዩ ስላቋረጥኩ። በማል በማል ሶሪ